ማዳም ቤት የምትሰሩ እህቶች እችን ሐሳቤን በደንብ አድርጋችሁ አዳምጡ። በመጀመሪያ ደረጃ መረጃ ሲሰጥ በተለይ መረጃ በመስጠት የምታውቋቸው ወንድሞች እህቶች፣ ቲክቶክ ላይ እኔን ጨምሮ ሌሎች ብዙ እህቶችና ወንድሞች አሉ። እነሱን በደንብ አድርጋችሁ ተከታተሉ። ለምን? አንደኛ ዱባይ ላይ ወይም ኢማራት ላይ በአጠቃላይ አረብ ሀገሮች ላይ ህግ በየጊዜው ይቀያየራል። ኳታርም፣ ሳውዲም፣ ሌሎችም ቦታ ላይ ህጎች በየቀኑ ይቀየራሉ ለምን ሀገሮቹ ማደግ ስለሚፈልጉ የሆነ ችግር ማሻሻል ስለሚፈልጉ ሌሎች ዜጎችን መሳብ ስለሚፈልጉ እና ችግሮቹን ባዩ ቁጥር ለዛ ነገር መፍትሄ መስጠት ስለሚፈልጉ ጎበዝ አንደኛ መባል ስለሚፈልጉ ሁሌም ህጎችን ይቀያይራሉ የተሻለ ነገር ይዞ ይመጣሉ አንድ ሁለተኛው ደግሞ ቲክቶክ ላይ በተለይ ደግሞ ያሉትን ወንድሞችና እህቶች ሀሳብ ሲሰጡ መረጃ ሲሰጡ ስለ ቪዛ ስለ ስራ ስለ ሌበር ኦፊስ ስለ ካንስሌሽን፣ ስለ እያንዳንዱ እናንተን ስለሚመለከት፣ ስለ ደሞዝ፣ እዛ ላይ ባሉ ነገሮች ላይ ጆሮአችሁን ሰጥታችሁ በደንብ አድርጋችሁ አዳምጡ። ሌሎች ላይ የደረሰው ችግር መፍትሄ ሲሰጠው ስታዩ ለእናንተ ምንድን ነው የሚሆነው? ትምህርት ነው የሚሆነው፣ ምሳሌ ነው የሚሆነው። እናንተ ቢደርስባችሁ ወይም ደግሞ ሳይደርስባችሁ በፊት እንዴት አድርጋችሁ ያንን ችግር እንደምትወጡ፣ ችግሩ ከመድረሱ በፊት ምን ማድረግ እንዳለባችሁ ትረዳላችሁ። ችግሩ ላይ ካላችሁ የዛኑ ሰዓት ላይ መውሰድ ያለባችሁን አክሽን ወይንም ደግሞ ድርጊት ታውቃላችሁ። ችግሩ ከደረሰ በኋላ ደግሞ ተደፍራችሁ ሊሆን ይችላል፣ ተባራችሁ ሊሆን ይችላል፣ ደሞዝ ተከልክላችሁ ሊሆን ይችላል፣ ብዙ ነገር ትደረጉ ትችላላችሁ። ከሆነ በኋላ ደግሞ ምን ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ልክ ችግሩ ሲደርስባችሁ ብቻ ሰው ፈልጋችሁ መታችሁ ወይ ለኔ ወይ ለሆነ ሰው በውስጥ ገብታችሁ እንዲህ ደርሶብኛል እንዲህ ይሆኛለሁ ብላችሁ ተናግራችሁ ምን ማድረግ እንዳለባችሁ ገና ረጅም ሀሳብ ከሚሰጣችሁ መጀመሪያውኑ ዝግጁ ትሆናለህ። ስለዚህ ችግር አይደርስብኝም እኔ እኮ ስማርት ነኝ እኔ እኮ የከተማ ልጅ ነኝ እኔ እኮ እንትን ነኝ እኔ የገጠር የገጠር ልጅ ነኝ እኔ የዋህ ነኝ፣ እንደዚህ አይነት ነገር አይሰራም። ተረጋግታችሁ ራሳችሁን ለማዳመጥ ሰዎችን ለማዳመጥ ችግሮቻችሁ ለመፍታት ሞክሩ። አብዛኞቹ ችግሮቻችሁ ለምን እንደሚከሰቱ በደንብ እረዳችኋለሁ። እናንተ ራሳችሁ ጋር ራሳችሁ የማታውቁት ችግር አለ በይ በይ የሚልሽ የሚያበሳጭሽ የሚያነጫንጭሽ ድብርት ውስጥ የሚከትሽ ሌሎች ነገሮች አሉ ይሄ ራሱን የቻለ ህክምና ይፈልጋል በቃ ችልተኛ እንድትሆኚ የማዳም ገና ስምሽን ስጠራው ደስ እንዳይልሽ ስራውን እንዲያስጠላሽ በቃ ስልችት እንዲልሽ ህይወት የሚያደርግሽ ብዙ ነገር አለ አዎ እረዳሻለሁ ብዙ ሰዎች ግን ያንን አይረዱሽም በሰዓቱ የምታደርጊውን ነገር ማዳም ብትጣላሽ ምትጣላሽ እሷ ያለችሽን ነገር ባለመስማትሽ ነው እንጂ ስለአንቺ ድብርት ስለአንቺ ሁኔታ አታውቅም ኤጀንሲዎች አንቺን እዛ ቦታ የሚያስገቡሽ ተበድ ያለው ተቸግር ያለው አስተካክሉልኝ ብታያቸው ማያስተካክሉልሽ፣ እነሱም ከስራቸው አኳያ እነሱም እንዳያዝኑልሽ የሚያደርጋቸው በብዛት ኤጀንሲዎች እንደ አንቺ ያሉ ሌሎች ብዙ ሰዎችን ስለሚያስተናግዱ ከነዛ ውስጥ ደግሞ አንቺ ጥሩ ብትሆኝም ጥሩ ያልሆኑ አንዳንድ ሰዎች መጥፎ ስራ የሚሰሩ ሰዎች እነሱን የበደሏቸው አንቺ ላይ ጨካኝ እንዲሆኑ ያደረጋቸው ሰዎች ይኖራሉ። ተግባባን። ስለዚህ ነገሮችን እንዴት አደርጋችሁ ስማርት ሆናችሁ መስመር እንደምታስይዙ የምትፈልጉትን ነገር ከቆሻሻ ውስጥ ፈልቃችሁ ቤት እንደምታወጡ በደንብ ማወቅ መቻል አለባችሁ። አሁን ከዚህ ቀጥሎ አድርጉ የምላችሁን ነገሮች አንድ በአንድ ለማድረግ ሞክሩ። አንደኛ፣ ከማዳም ጋር ችግሮች ሲኖሩ ችግሮች ሲኖሩ መጀመሪያ ተነጋገሩ። ስለ ደሞዝም ስለ እረፍትም ስለምትሰሩት ሰዓትም ህጉ በሚፈቅደው መልኩ እንደምትሰሩ ስለ ቪዛችሁም ፓስፖርትና አይዲያችሁ እናንተ ጋር መሆን እንዳለበት እንዳላችሁበት ሀገር ሶ እሱን ተነጋገሩ። መጀመሪያ ያለ መነጋገር እሺ እሺ ብሎ ብቻ ዝም ብሎ እኔ ማብሰል እችላለሁ እኔ መጥረግ እችላለሁ ብላችሁ ቪዲዮ ሰርታችሁ ተነስታችሁ መሄድ ብቻ ሳይሆን፣ ምንድነው የምሰራልሽ፣ ምንድነው ማድረግሽ፣ ተነጋገሩ። በተለይ ደግሞ ይሄ የመጀመሪያ ሰዓታችሁ ያልሆነ አረብኛ የምትችሉ በደንብ መነጋገር የምትችሉ እህቶች፣ ከዚህ በፊት የሰራችሁ እዛ ጋር መነጋገር መቻል አለባችሁ። የመጀመሪያው ይሄ ነው። ከዛ ችግሮች ከመፈጠራቸው በፊት ደግሞ ምንድነው የምታደርጉት? ከማዳም ጋር የማይሆን ቅርበት አይኖራችሁ፣ ባውንደር ይኖራችሁ፣ ወይም ደግሞ ገደብ ይኖራችሁ እሺ የሆነ ገደብ አድርጉለት። ህይወታችሁን ለምን? እኔ ጋር ከሚመጡ አንዳንድ እህቶች ውስጥ መጀመሪያ ከማዳም ጋር እንደ ጓደኛ ይሆናሉ። ማዳም ስለ አንቺ ለማወቅ ተግባባን። የወሬ ጥማት ሊሆን ይችላል፣ ስለ አንቺ ለማወቅ ሊሆን ይችላል። በቃ ስለሚደብራት ብቻዋን ስለምትሆን ከአንቺ ጋር ማውራት ፈልጋ ሊሆን ይችላል። አንቺ ዘግዘግሽ ሕይወትሽን ትነግሪያታለሽ፣ እንድትረዳሽ ፈልገሽ ችግርሽን ትነግሪያታለሽ። ያኔ ምን ይሆናል? ነገሮች አንቺን በደንብ ታውቀሻለች፣ ስስጎንሽን ታውቃለች፣ ምን ብታረግሽ እንደሚከፋሽ ምን ብትሰጥሽ እንደምትደሰች፣ በትንሽ ነገር በቃ ይሄን ሁሉ ታውቃለች። ስለዚህ ምድር ምታረክ ያንን አንቺን መግዣ ታደርጓለች። ፈልጋ መጥፎ ሆና ላይሆን ይችላል። በነገራችሁ ላይ ሰዎች ጋር ግጭት ሲኖራችሁ፣ ሁልጊዜም ሰዎች ፈልገው ላይሆን ይችላል። እነሱም የራሳቸው እዚህ ውስጥ የሚመላለስባቸው የሚያስጨንቃቸው ነገር ሆኖ ሊሆን ይችላል። የራሳቸውን ጭንቀት እየታገሉ ሊሆን ይችላል። እናንተ የሚበድሏቸው ሳያውቁ የራሳቸውን ህይወት እየተጋፉ ሊሆን ይችላል። ተግባባን። ከባሏ ጋር ጥሩ ላትሆን ይችላለች። እሷ ብቻ ላትሆን ይችላለች። እሱ ሊሆን ይችላል ልጆቿ ሊሆኑ ይችላሉ የሚበድሉሽ። ሰው እንደዛ አይነት ነገር እንዳይሆን መጀመሪያ ሚስጥርሽን ጠበቅ አድርገሽ ከላይ ከላይ የሚወራ ብቻ አሁን። ከዛ ደግሞ ችግሮች ቢፈጠሩ ፍላጎት ቢኖርሽ ጥሩ በሆነ አቀራረብ፣ በተለይ ደግሞ አረብኛ ከቻላችሁ ቋንቋ ከቻላችሁ ከተግባባችሁ፣ እንግሊዝኛ የሚችሉ እንኳን እንግሊዝኛ ከቻላችሁ ጥሩ አድርጋችሁ ልክ አንድን የምትወዱትን ሰው እንደምትጀነጅኑት በደንብ አድርጋችሁ ዘንጅናችሁ ነገሮችን የምትፈልጉትን መልካም ነገር ማግኘት ነው። ተግባባን ። ከዛ ነገሮች ወደ ጥሩ ሁኔታ ካላመሩ ደግሞ መብታችሁን መጠበቅ መብታቸውን መጠበቅ ግዴታችሁን መወጣት ማለት ነው። ያንን ደግሞ ስታደርጉ ተቆጥታችሁ ተነጫንጫችሁ አይደለም። ሌላው እዚህ ጋር እንድታቆሙ የምፈልገው ነገር ሁላችንም እንደ ሐበሻ እንደ ኢትዮጵያዊ ንቀት አለብን፣ የሰው ንቀት አለብን። በተለይ በተለይ አብዛኛው ሐበሻ የሚፈልገውን ነገር የማያገኘው ምንም ውስጥ አይደለም። ግዴታ ያለበትን ነገር ሰርቶ ከሰዎች ጋር ስሪልኝ እከፍልሻለሁ የሚል ከማዳም ጋር ወር ከሌሎች ሰዎች ጋር የስራ ስምምነት መሃል ይቅርና ብር እንኳን አበድራችሁ ወር ደግሞ የሆነ ስራ አብራችሁ ሰርታችሁ ትርፉን ለማግኘት ወር ብሩን ለማግኘት የምጠይቁበትን መንገድ አንደኛ ንቀት የተሞላበት አብዛኞቹ ሰዎች ተግባባን አደለ? ከመጀመሪያ ጀምሮ የምታወሩበት የንግግር ክህሎታችሁን ማስተካከል አለባችሁ። አንድ ነገር ስትጠይቁ ንቀት የተሞላበት መሆን የለበትም። እኛ ሀበሾች ለምን እንደሆነ አላውቅም። ህንዱን እንንቃለን፣ ደግሞ ለህንድ እንላለን። ጥቁሩን እንንቃለን፣ ሌሎችን የእኛን አፍሪካኖች እንንቃለን፣ ባንጋሊን እንንቃለን፣ እማንንቀው የለም። ደኛ ቆይ ማንን እማንንቀው የለም። ስለዚህ ይሄንን ባህሪያችንን ልናስተካክል ይገባል። አንደኛ ከሰዎች ጋር የተሻለ ህይወት ለመኗኗር ሁለተኛ እኛ የምንፈልገውን እኛን የራሳችንን ሀቅም ለማግኘት ምንፈልገውንም ሌላ ነገር መልካም ነገር የምንፈልገውን ለማግኘት ማለት ነው። ሶ ይሄ ያስፈልጋል። ሰዎች ሊጠሉን አይገባም። ከዛ እልህ ይይዛቸዋል። እልህ ሲይዛቸው የምትፈልጉትን ነገር አታገኙም። ጭራሽ ሊጎዷችሁ ይፈልጋሉ። ነገሩ ወደማይሆን ነገር ያመራል። እናንተም ውስጥ ያለው ሌላ ከዚህ በፊት ውስጣችሁ ላይ የነበረ እናንተን የሚያሳምማችሁ የሚያበሳጫችሁ ስትረሱ የሚከታችሁ ድብርቱ የሚከታችሁ፣ ይሄ ይሄ ማንነታችሁ ፈንቅሎ ይወጣል። ያኔ ነገሮች ወደሚያስጠሉ ሁኔታ ይሄዳል። ስለዚህ እሱንም አቁሙ። ሌላኛው ደግሞ ምንድን ነው? ችግር ሲኖር፣ በተለይ ከማዳም ጋር ችግር ሲኖር እና ነገሮች አልስተካከል ሲሉ፣ በህግ ለመፍታት ሞክሩ። በተለይ ሌበር ኦፊስ ደውሉ ስትባሉ አትፍሩ። መብታችሁን ለማስከበር ተግባባን። ኢምባሲም፣ ሌበር ኦፊስም፣ ፖሊስም ሁሉም ጋር አትደውሉ። ለየትኛው ችግር የትኛው መፍትሄ እንደሚሰጥ መረጃ አዳምጡ ብያለሁ። በዛ መሰረት አዳምጡ። ከዛ በኋላ እነኚህ ችግሮች ከተፈጠሩ ማዳም አንቺን እጇን ብታነሳብሽ ማዳም እጅሽ እጇን ብታነሳብሽ አንቺ ላይ ዘለሽ ነብር አትሁኝ፣ አትቦጭርያት። ለምን እንደዛ እንደምታደርጊ እኔ ይረዳሻል። አብዛኛው ሰው ግን ላይረዳሽ ይችላል። ወይንም እዛ ቦታ ላይ ያደረግሽው ነገር ነው የሚታየው። ህግ ቦታ ብትሄጂ ማዳም ጀስት የያዘችሽ እንጂ አልቦጨረችሽም። ራጅ ስትነሺ እሷ ስትነሳ፣ ህግ ቦታ ላይ አንቺ ያደረግሻት ነገር ይታያል። እሷ ያደረገችሽ ነገር የለም። ስለዚህ ኤክስትራ አትሂዱ። ራሳችሁን መከላከል ራሳችሁን ማዳን ትክክል ተገቢ ነው፣ ግን ዘላችሁ ለመጉዳት ለመምታት አትሂዱ። በቃ ልትሰሩ ነው የመጣችሁት። ሰርታችሁ ብትቀየሩበትን ሁኔታ ማመቻቸት። ያ ካልሆነ ካልተስማማችሁ ሊጎዷችሁ ከፈለጉ ራሳችሁን ተከላከሉ። በተለይ ሊደፍሯችሁ ወንዶቹ ከፈለጉ ራሳችሁን በደንብ አድርጋችሁ ተቀምጡ። ምናምን የፈለግሽውን ቦታ ም ተግባባን አይደለ? ጀስት ራስሽን መከላከል ግን፣ ሰውየውን እላዩ ላይ ጠባሳ እስኪታይ ሞት እስኪታይ እስኪደርሰው ድረስ ጉዳት እስኪያደርሰው ወስዶ ፖሊስ ጣቢያ ሌላ ነገር ብሎ አንቺ ደግሞ መናገራት አትችም፣ ማሳመን አትችም፣ ያሸንፍሻል። ትታሰራለች፣ ትበሰብሻለች። ያ መሆን የለበትም። ሶ ዋጥ አድርጉ። ብዙ ነገር ውጠን ነው ብዙ ነገር ውጠን ነው እየተንቀሳቀስን ያለ ነው። ስንት ደም የሚያፈሉ ሰዎች አሉ። በቃ የሆነ ነገር ሲናገሩ በቃ የሚታገሏችሁ በጣም ብዙ ሰዎች አሉ። ጠዋት ማታ በዚህ ብትሏቸው በዚህ ይመጡባል። ተግባባን። ግን ህግ አለ። አንድ ሁለተኛ ባሳልፈውስ፣ ፕሮጀክቴ ላይ ባተኩር፣ ስራዬ ላይ ባተኩር፣ ሰዎችን መጥቀም ላይ ባተኩር፣ የራሴ ህይወት ላይ ባተኩርስ፣ በቃ ቢያልፍስ። ድንበር አልፎ ካልገደልኩ ካለ እሱ ያኔ እንተያያለን። ስለዚህ ውጠን ነው እየኖርን ያለ። ዋጪው ዋጠው። ተግባባን። ሴቶችን ብቻ አተኩሬ እያወራ ያለሁት በብዛት አሁን ያለው ችግር እየሰማሁ ያለሁት እያዩ ያለሁት እሱ ስለሆነ፣ ይሄ ሌላኛው ነው። ከዛ እንደዚህ አይነት ችግሮች ተፈጥረው በተለይ ኤጀንሲዎቻችሁ ጋር፣ በመጀመሪያ ደረጃ ኤጀንሲዎቻችሁ ጋር አንዴ ከነሱ ወደ ማዳም ቤት ከገባችሁ በኋላ ዝም አትበሉ። ያለውን ሁኔታ ለማስረዳት ሞክሩ። ነገሮች በቀላል ባሉበት ሁኔታ በጣም ችግር ሲፈጠሩባችሁ ብቻ አትደውሉላቸው። ተግባባን። ችግር ሲፈጠርብሽ ነው የምትፈልጊ፣ ሌላ ጊዜ ለምን አታወሪኝ ምናምን ሊሏችሁ ይችላሉ። እልህኛ አታድርጉ ሰዎች። በቃ እኛ ሀበሾች አብዛኞቻችን እልህ አለብን፣ ተግባባን። ስለዚህ በጸባይ እንድንረዳዳ እንድንግባባ፣ ነገሮችን የሆነ የተሻለ ህይወት እንዲኖረን የምትፈልጉ ከሆነ አንደኛ፣ ሰው መናቅተው ሁለተኛ፣ እልህኝነታችሁን ተው። ሶስተኛ፣ ከሰዎች ጋር ተግባቦት፣ ንግግር፣ ጥበብ ይሄን ተማሩ። ይሄን ለመማር ደግሞ ቀላል ነው። ዩቱብ ላይ ምናምን ገብታችሁ እራሳችሁ መለማመድ መለማመድ፣ በየጊዜው ችግር የለውም። እስኪ አንቺ ተሸነፊ፣ እኔ ልሸነፍ ተግባባን። ከዚህ በዛ መልክ ነገሮችን እያረጋጋችሁ እያረጋጋችሁ ነው። ሌላኛው ምንድነው? ኤጀንሲዎች ጋር እንዲረዷቸው የምትፈልጉ ከሆነ ነገሮችን በጸባይ ጠይቁ፣ በጸባይ ነገሯቸው ያለውን ነገር ተግባባን። ከዛ በኋላ ቀስ እያላችሁ ችግሩን ለመፍታት ሞክሩ እንጂ አት- አት- አትቆጡ። ተረጋግታችሁ ነገሮችን እያጣችሁ ያላችሁት በምትቆጡት በምትናደዱት በምትነጫነጩት ምናምን አንድ ሁለት ሶስት አራት አምስት ጊዜ ሞክሩት። ከዛ ካለፈ ወደ ዋናው ሕግ ደግሞ ቀጥታ ወደ መንግስት ደውላችሁ ጉዳያችሁን አቤት ትላላችሁ። ኦኬ። ይሄን ስታደርጉ ደግሞ ስልክ ስትደውሉ በተለይ እንደኔ በነፃ የምትፈልጉትን ሀሳብ የሚሰጣችሁ የሚረዳችሁን ሰው የሚላችሁን ነገር መጀመሪያ ችግራችሁን መጀመሪያ ችግራችሁን በደንብ አስረዱ። አብራርታችሁ አብራርታችሁ ምንም አታስቀሩ። እኔ የተቸገርኩት ምንድ ታውቃላችሁ። እኔ ያው ሳይኮሎጂካሊ ሰዎችን መረዳት ስለምችል ምን ለማት እንደፈለጉ ከዛ በኋላ የቱጋ ችግሩ እንዳለ ሰርስሬ መድረስ ስለምችል ነው እንጂ። ብዙ እህቶች የሆነችን እነሱ የተበደሉትን ነገር ይነግሩኛል። እነሱ ያደረጓትን እንደም ይደብቋት፣ አያችሁ? መነሻ መንስኤውን ይደብቁና መጨረሻ ላይ ተፈጠረችውን እንዲያደረገችን እንደዛ ያደረገችኝ ብቻ ይነግሩኛል። ከዛስ ሰርስሬ ያወጣል። ከዛስ በኋላ የእሷን ጥፋት አየሽ፣ ማዳሟ ላይ ዘልያ አልፈርድም ጉዳዩ ከኤጀንሲዋ ከተጣልታ ከሆነ ዘልያ አልፈርድም። የሆነ ሰው የሆነ ነገር አድርጓት በቪዛ ጉዳይ ከሆነ ዘልያ አልፈርድም። መጀመሪያ አጣራለሁ። በደንብ ሰርስሬ ነው መገባው። ከላይ የሚያወሩት ነገር አብዛኛው ውሸት ነው። ስለዚህ ተጠንቀቂ። እሱን አታደርግ። በዝርዝር ንገሪው ወይ ንገሪያት። ከዛ ያም በዝርዝር የነገርሻትን ወይ የነገርሽውን ምን ታደርጊያለሽ? ምንም ሳታስቀሪ ተነግሪዋለሽ። ከዛ በኋላ እሱ ወይም እሷ እኔ የተቸገርኩትን ነገር ነገራት እኔ ሐሳባችሁን ከነገራችሁ በኋላ ልክ ሐሳብ ማብራራት ይሄ ይሄ ነው፣ ይሄ ይሄ ነው ማለት ሲጀምር በማለት ታቋርጡኛል። በዛ ሰዓት ብዙ ማስተናግደው ሰው ይኖረኛል፣ የግል ስራ ይኖረኛል ኖርኛል፣ እንደ ድርጅት ማስኬደው እንትን አለ፣ ሌሎች ብዙ ፕሮጀክቶች አሉ። ሰው ያኔ ሌሎችም እህቶችና ወንድሞች ይሄ ሊቸገሩ ይችላሉ፣ ሐሳቦችን ማብራራት ሲያስፈልግ ማለት ነው። ያን አታድርጉ። ስለዚህ አዳምጪ። በተለይ ደግሞ በጣም በቃ የሚያበግነው ነገር ምንድን ነው? አውቃለሁ አውቃለሁ የሚሉ ሰዎች አሉ። አንዳንድ ሰው እና ካወቅሽ፣ እኔ ጋር ለምደወልሽ? ካወቅሽ፣ እኔ ለምታወሪኝ አለሽ? እንደዛ አታድርጉ። በቃ የምታውቂው ነገር አለ አይደል? ሌበር ኦፊስ እንደሚደወል ታውቂያለሽ። አውቃለሁ አትበይ። ሀሳብ ስሰጥሽ እንዲታረጊያለሽ እንዲታረጊያለሽ ስልሽ በረድፍ እየነገርኩሽ ነው። አስጨርሽ። ከዛ ታውቂያለሻ። የምታውቂውን ያይሹ፣ ከዛ ማታውቂውን ደግሞ ጥያቄ ካለሽ ጠይቂ። ከዛ ችግርሽን እንዴት እንደምትፈቺ እንጂ ወሬ ላይ አትቆይ፣ አለቀ ከዛ ችግራችሁን ፍቱ። ስለዚህ አሁን ልክ ማዳሞች ብቻ በዳይ እንደሆኑ ኤጀንሲዎች ብቻ በዳይ እንደሆኑ አታደርጉም ፕሊዝ። ለምን ሰዎች ነን። ሁለት ነገሮች ችግር ሲፈጠሩ ሁለቱም ጋር የሆነ ነገር እንዳለ እኔ ይገባኛል። አብዛኛው ሰው ላይገባው ይችላል፣ ዝም ብሎ ሊፈርድ ይችላል። እኔ ግን አልሰማሽም። ስለዚህ የራሳችሁ ላይ ችግር አትፍጠሩ። በተለይ ደግሞ ተነስታችሁ ጠፍታችሁ ከዛ በኋላ መፍትሄ ስትፈልጉ ሰዎች እንዲረዷችሁ እንጂ ግዴታ ሆኖባቸው እንዲያገለግሏችሁ አጠብቁ። ሰው አግሬሲቭነታችሁ፣ ቁጡነታችሁን፣ ተነጫነጭነታችሁን፣ ንግግራችሁ በጣም አንዳንዶቹ ላስጠላኝ ነው የሚለው። ፕሊስ እሱን አስተካክሉ። እኔ አልፈርድባችሁም፣ እረዳችኋለሁ ለምን እንደዛ እንደምትሆኑ ምናምና። ተግባባን። ስለዚህ እንደምንም ያን ነገር አስተካክሉ፣ የምትፈልጉትን ነገር ታገኛላችሁ። እና የምትሰሯቸው ስራዎች ላይ መጀመሪያ የተነጋገሩ፣ ከዛ ችግሮች ሲፈጠሩ ችግሮችን እራሳችሁን በመከላከል እና ትክክለኛ ነገር ብቻ በማስረዳት ያዝ አድርጉ። ከዛ ነገሮች አልፈልግ ብለው የማይሆን ነገር ሁኔታ ውስጥ ሲገቡ ደግሞ መጉዳት ሳይሆን አሁንም እራስን መከላከል ከዛ ጉዳዩ ወደ ሕግ መውሰድ። አንቺ ብትበድያት ወደ ሕግ አንቺ መውሰደው አይቀርም ቀድመሽ ወሰጃት እና ጉዳይ ሽንጨርሽ። ተግባባን። ፍላጎታችሁ ሌላ ሆነው ግን እንደበደሏችሁ አርጋችሁ ደግሞ እዚህ ዋሽታችሁ ነገሮችን እንትን ልማት አትፈልጉ በቃ አልፈልግም፣ ቤቱን መልቀቅ ፈልግ ያለው ትራንስሌሽን ፈልጋለሁ ብላችሁ እውነተኛውን ነገር አስቀምጣችሁ። ፍላጎታችሁ ሌላ ነው፣ ወይ የሆነ ሰው ወደሻል፣ ወይ ጓደኛሽ ሌላ ከተማ ስለሆነች ኢጃዛ ስለምንወጣ አብረን እንድንገናኝ ማይተልሻለች፣ ወይ ሌሎች ነገሮች ብዙ ፍላጎት ይኖርሻል። ተወነኝ እነኚ ነገሮች አስተካክሉ። ትልቁ ነገር ሶሻል ሚዲያ ላይ የሚሰጡ ምክሮችን በደንብ አዳምጡ። አሁን ያልጠቀስባቸው ብዙ ሀሳቦች ነበሩኝ፣ ግን ይሄ ይበቃችኋል። ህግ ሁሌ ይቀያየራል። በደንብ አድርጋችሁ መረጃ ውሰዱ። የትም ያላችሁ፣ ኳታርም ያላችሁ የትም አላችሁ፣ ይሄ ኮሜንት ላይ የሆነ ሰው ቪዲዮ ሲሰራ እዛ ኮሜንት ስር ገብቶ የሆነ ሰው ሲቆምት ያንን ሰው ምናምን ስለ ቪዛ ስለ ምናምን ጠይቁ። ቀጥታ ትክክለኛውን ሰው አናግራችሁ የምትፈልጉትን መረጃ፣ ትክክለኛው መረጃ ውሰዱ። ከዛ ትልቁ ችግራችሁ ደግሞ ምንድነው ስልክህ የታለ ብላችሁ እሪ የምትሉ ሰዎች፣ እኔን አይደለም ሌሎችን ሰዎች ስለማይ ነው። ኮሜንቶቻችሁ እንደየቦታው? ስልካቸውን ባዮ ላይ ያስቀምጣሉ። ባዮ ላይ ፈልጉ፣ ሜሴጅ ጻፉላቸው፣ ጠይቋቸው፣ ወይ ገስት ላይ ጻፉላቸው፣ ጠይቋቸው። ኮሜንት ላይ ላታገኙት ትችላላችሁ። ስለዚህ ስልክ ስታገኙ ደግሞ አንዴ ስታዩ የሆነ ቪዲዮ ሲሰራ እዛ ስርሽ ስታዩ አውርዱት፣ ስክሪንሾት አርጉት፣ ሴቭ አርጉት። ከዛ የሆነ ለችግራችሁ ቢያስፈልጋችሁ ልትደውሉ ዋትስአፕ ልታረጉ ወይ ቴሌግራም ልታረጉበት ትጠቀማላችሁ። ሶ ይሄን ይሄንን ካደረጋችሁ የምትሰሩትን ስራ ሌላ የምጨምርላችሁ ነገር ምንድን ነው አረብ ሀገር? ሁለት ዓመት ምናምን ብቻ ሰርታችሁ ለመሄድ አስባችሁ ከሆነ የመጣችሁ አሁኑ ነው። እቅዳችሁን አስተካክሉ አሁኑ አሁኑ። ያንስታረጉ ደግሞ ወረቀት ይዛችሁ ምንድነው የምፈልገው? ለምን መጣሁኝ? ምክንያቴ ምንድነው? ማንን ነው መርዳት የፈለግኩት? ራሴን ነው? ቤተሰቦቼን ነው? ምን ማድረግ አለብኝ? ለዚህ ምን ያህል ገንዘብ ያስፈልገኛል? ይሄ ዞሮ ዞሮ ገንዘብ አይደል መጨረሻው? ምን ያህል ገንዘብ ያስፈልገኛል? ይሄ ይሄን ያህል። ሶ ያንን ገንዘብ ደግሞ ስንት ብር ነው? ይሄን ያህል ብር ነው ይሄን ያህል ብር ነው። ያ ገንዘብ ማለት ነው። ስለዚህ ይሄን ገንዘብ በስንት ዓመት ውስጥ ደሞዛችሁ ታሰላላችሁ ይሄን ያህል ገንዘብ አገኛለሁ በሁለት ዓመት ውስጥ ሶ፣ አላማ ይሄን ያሳካልኛል? አያሳካ? ስለዚህ እንዲያሳካልኝ፣ ጊዜው እንዲያጥርልኝ፣ አንደኛ ሼን ላይ፣ ቴሙ ላይ፣ ሌሎች ላይ ወታችሁ የምትጠልቡትን ነገር መቀነስ። ኦርደር ምት ልብስ ምናምን የሰው ቤት ምን ያለሽ ምን ያደርግልሻል? ፏበይ ግን አሉ በትንሽ ብር የሚገዙ እነሱም ግዙ። በመቶ ሪያል በሁለት መቶ ሪያል በአምስት መቶ ሪያል የምትገዙትን ድራህም አቁሙ። እሱን መቀነስ፣ ወጪሽን መቀነስ። ከዛ በኋላ ስለ ገቢሽ በደንብ አድርገሽ ማስላት፣ ከዛ ለቤተሰብ የምታደርጊውን ፕላን ማድረግ። በቃ ዝም ብሎ ላኪ ስለተባልሽ ብቻ አይደለም። ከዛ እርዳታ ምን ያህል መስጠት አለብኝ በዓመት ውስጥ ወይ በወር ውስጥ ብለሽ ቁጥር ጻፍ። ከዛ ያሚመጣል የሆነ እርዳታ ያሚመጣል የሆነ እርዳታ ያሚመጣል የሆነ እርዳታ ኖ፣ በቃ እዚህ ጋር ቁጥሩ ተጽፏል አለቅ ለምን ከሁለት ዓመት በላይ ሌላ ሁለት ዓመት ሊጠይቅሽ፣ አራት ዓመት ከሆነሽ አሁን ሌላ ሁለት ዓመት ሊጠይቅሽ፣ ስድስት ዓመት ስምንት ዓመት ከዛ አስቢው። በስንታ በአርባ ዓመት አመት ሽልቶጭ ነው ከማዳን ቤት እነኝህን ሁሉ በደንብ አስይና ከዛ ነገሮች እንደማይሆኑ ይገባሻል። ኦኬ። ስለዚህ አንዴ መንገዱ ትክክል አልነበረም የመጣችሁበት። ምንም ማድረግ አይቻልም? በዚህ ሁኔታ ውስጥ ነው ያላችሁት። ነገሮችን በጋራ እስክንለውጥ እንለውጣለን፣ ኢንሻአላህ። ግን አሁን ላይ እቅድ አውጡ። በቃ ቀለል አድርጉ። ፍቅር ልታወጥ ውስጥ ሊጨንቃችሁ ይችላል። የምትጽፉት ነገር ሊጠፋባችሁ ይችላል። በቃ ግራ ሊገባችሁ ይችላል። ግን ምንድነው ጀስት ወረቀት ያዙ። ወረቀት ከሌላችሁ ስልካችሁን አውጡና፣ ስልካችሁ ቴሌግራም ላይ፣ ዋትሳፕ ላይ ኦኬ፣ ለራሳችሁ ሜሴጅ ማድረግ ማለት ነው። ሴቭድ ሜሴጅ ወይም ለራሳችሁ ሜሴጅ የምታደርጉበት አለ እዛ ላይ፣ ወይም ኖትቡክ የሚል አለ። እሱ ላይ ትገቡና ትጽፋላችሁ ስልካችሁ ላይ። በቃ ይሄን ለማድረግ አስቤያለሁ፣ ይህንን አደርጋለሁ፣ ይህንን አደርጋለሁ ይሄ ለማድረግ ደግሞ ይሄ ያስፈልገኛል። ይሄ ደግሞ የሚገኘው በዓመት ውስጥ ነው በሁለት ዓመት ውስጥ ነው በሶስት ዓመት ውስጥ ነው። ስለዚህ ከማገኘው ደሞዝ ላይ ደግሞ ወጪዎቼን፣ ገንዘቡን የሚወስዱት እነማን ናቸው? አከሌ፣ አከሌ፣ አከሌ፣ አከሌ ልጅ ካለሽ ል ቤተሰብ ከሆነ ለቤተሰብ፣ ለራሴ ከሆነ ለቤተሰብ፣ ይሄ ይሄ ይሄ ይሄ። ከዛ ራሴን ማስደሰት ያለብኝ ይሄን ይሄን ለራሴ አድርጌ ነው ይሄ ያስፈልገኛል። ወጪዎች ይሄ ያለብኝ ይሄ ይበቃኛል። ለቤተሰብ ይሄ ያለብኝ ይሄ ይበቃኛል። ከዛ ያቺ ብር ምን አላት? እቅድ አላት። የሆነ ሰው መጣ እርዳታ መጣ ቤተሰብ የሆነ ነገር አለ ነው። ምክንያቱም መጀመሪያውን ስታቅጂ ድንገተኛ ወጪዎች ተብለሽ የሆነ አስር ፐርሰንት ልታስቀምጭለት ትችላለሽ። ለምሳሌ አንድ ሺህ ከሆነ ደሞዝሽ መቶ ማለት ነው። በወር ታስቀምጫለሽ። በአመት አንድ ሺ ሁለት መቶ አካባቢ ነው። ስለዚህ በሁለት ዓመት ደግሞ ሁለት ሺ አራት መቶ አለሽ። እቺ ሁለት ሺ አራት መቶ በአመት እንደው መጀመሪያ እንኳን ብትሰጫቸው አሁን በሶስት ወር ቢሆንሽ ከሶስት ወር ደሞዝሽ ላይ ብትሰጫቸው እንኳን ምን ታደርጊያለሽ? ከዛ በኋላ ለሁለት አመት እንደዛ አይነት ነገር እንደማትሰጫቸው ትነግሪያቸውና ና ሴቭ ታደርጊያለሽ። ከዛስ ከቤተሰብ ጋር ደግሞ ትልቁ ነገር መነጋገር አለባችሁ። በተለይ ከደሞዛችሁ ላይ የሚወስዱ አካላቶች ቤተሰብም ከሆኑ ሌላም ነገሮች ከሆኑ መነጋገር አለባችሁ ግዴታ። መጀመሪያ ተነጋገሩ። ይሄን ነው የምናደርገው፣ ደሞዜ ይሄ ነው። ኦኬ በቃ ትልቁ ችግር ያለው እዛ ጋ ነው። ከዚህ በፊት 2023 አካባቢ ላይ ላይፍ እየገባው አስተምር ነበረ ቲክቶክ ላይ አራት መንገዶች ከቤተሰቦቻችሁ ጋር ማድረግ ያለባችሁ ወረቡ ከቤተሰቦቻችሁ ጋር ለመግባባት እና ችግራችሁ ለመፍታት አራት መንገዶች ብዬ ተናግሬ የነበረ ቴሌግራም ላይ ቻናል ላይ ማለት ነው እዛ ላይ ኦዲዮች አሉ ማዳመጥ ትችላላችሁ አስፈላጊ ከሆነ ደግሞ ወደፊት በዝርዝር እመጣባቸዋል ይህንን ይመስላል እባካችሁ ራሳችሁን መቀየር የምትፈልጉ ከሆነ በዚህ መልክ ራሳችሁን ቀይሩ ተረጋጉ የኦንላይን ቢዝነስ ተብሎ ሲመጣ የሆነ ነገር ሲሆን የሆነ ነገር ሲሆን የሆነ ነገር ሲሆን አጣሩ፣ በደንብ እዩ፣ ከዛ በኋላ ግቡበት። የቤት ፍላጎታችሁ፣ የስራ ፍላጎታችሁ፣ ሹፌር የመሆን መንጃ ፈቃድ ፍላጎታችሁ፣ ሌሎች ሌሎች ነገሮችን አሁንም አቅዷቸው። ዘላችሁ የማይሆን ነገሮች ገብታችሁ በአስር አመት እንኳን የማትወጡት ነገር ውስጥ አትግቡ። ያንን የምታደርጉ ከሆነ ደግሞ ትዳርን አስቡ ቶሎ ብላችሁ ለማግባት ምክንያቱም ዋጋ ካለሽ ዋጋ ያላት ሴት ነኝ ንግስት ሴት ነኝ ቫሊዩ አለኝ ብለሽ የምታስቢ ከሆነ ሴፍ አይደለሽ። ምክንያቱም እዚህ ምድር ላይ የአንቺ ጠላት የመጀመሪያው ነብስሻለች። መጥፎ ነገር ወደ መጥፎ ነገር የምታመዝንበት ሁኔታ አለ። ያ ፍላጎቷ ወደ መጥፎ ነገር ይከትሻል። ብዙ ነገር ታጫለሽ። ሰይጣን አለ። ጠዋት ማታ አይተኛለሽም፣ ጠላትሽ ነው። የሰው ልጆች አሉ የራሳቸውን የስሜታዊ ፍላጎታቸውን ለማሟላት የገንዘብ ሊሆን ይችላል፣ የስሜት ወር ደግሞ የግብረ ስጋ ግንኙነት ፍላጎታቸውን ሊሆን ይችላል። ሌላ ፍላጎታቸውን ለማሳካት ሲሉ ያንቺን ሕይወት እንደዚህ አድርገው ይተረትሩታል። ስለዚህ ያ ነገር እንዳይደርስብሽ የምትፈልጊ ከሆነ መጀመሪያ እቅድ ይኑርሽ። እዚህ ባላ ያስፈልገኛል፣ በቃ ወስነሽ ትገቢበታለሽ። ገና ቤተሰቦች እንዲያደርግ ቤት ሰርቼ እንደዚህ ሆኜ እንደዛ ሆኜ የምትይ ከሆነ አያልቅም በቃ አስረግጬ ነግርሻለሁ። አያልቅም፣ አያልቅም፣ አያልቅም፣ አያልቅም። የቤተሰብ ጥያቄ አልቆ አያቅም። የራስሽ ችግር አልቆ አያቅም። የቤተሰብ ችግር አልቆ አያቅም። የምታውቂያቸው ሰዎች ችግር አልቆ አያቅም። አጠቃላይ የሚረዱ ሰዎች ኦኬ፣ ማንም ይዞት ይምጣ እርዳታውን፣ ታዋቂም ሰው ይሁን ማንኛውም ሰው ይዞት ይምጣ፣ እርዳታዎች አያልቁም። ዛሬ የሆነን ሰው ትረጃለሽ፣ አትርዱ አይደለም ግን፣ አያልቅም። እቅድ ይኑራችሁ ነው። አለቀ ካላችሁበት ሁኔታ ውስጥ እንድትወጡ ነው የምፈልገው። አለቀ ተግባባ ስትረዱም ራሳችሁም እየኖራችሁ ለቤተሰብም ስታደርጉ ራሳችሁም እየኖራችሁ ስራም ስትሰሩ ሌላውንም ሕይወታችሁን እየኖራችሁ ትዳር አለምን መኖር አለባችሁ። ጓደኝነትን መኖር አለባችሁ። ተግባባን። ምክንያቱም አሁን ጓደኛ እንኳን ልሁን ብለሽ የሆነ የሆነ ቦታ ላይ ብትገናኝ አብዛኞቹ ቶክሲክ የሆኑ ሰዎች ናቸው ከመርዛማ የሆኑ ሰዎች ናቸው የምታገኛቸው። ለዛ ነው ሀበሻ ሀበሻ የምንለው ለዛ ነው ብዙ ጊዜ ራሱ በጣም በብዙ ነገር የቆሸሸ ሰው ጋር የሆነ ቦታ እንሰበሰባለን። ያንን ቦታ እንግዲህ እንትን ቦታ ነው ካልኩ አሁን ሌላ ጦርነት ይነሳብኛል። ስለዚህ እዛ ቦታ የምንገናኛቸው ሰዎች አብዛኞቹ ጭንቀት ያለባቸው ጉስቁል ያሉ በብዙ በበሽታ በምን በምን በምን በምን የተቸገሩ ሰዎች ናቸው። ስለዚህ ፖዘቲቭ ነገር አይኖራቸውም አብዛኞቹ ከዚህ ምንድነው ኢነርጂያቸው ወደ አንቺ የሚያመጡት ሀሳባቸው የሚናገሩት እንትን የሚሉት ነገር አብዛኛው ነገር ኔጌቲቭ ነው። ስለዚህ እነኛን ነገሮች እየሰማሽ ደግሞ ስትማረሪ ምንም እንደማያልፍልሽ ምናምን ነው የምታውቂ። ስለዚህ እነኝን ነገሮች እንዳይገጥሙ፣ ሾር ደግሞ የተሻለ ነገር እንዲኖር የምትፈልጊ ከሆነ ትልቁ ነገር አሁንም እቅድ ያስፈልጋል። ወረቀት ይዘሽ ቁጭ ብለሽ ራስሽን መስመር አስይሽ። ሌላኛው ስትታመሙ አረብ ሀገር ያላችሁ እህቶቼ ስትታመሙ፣ ወንዶችንም ጭምር ስትታመሙ፣ አንዴ የሆነ የህመም ምልክት ካያችሁ ረጅም ሰዓት አትያሉ። ኩላሊታችሁን ረጅም ሰዓት ስትቆሙ የሚያማችሁ ከሆነ ተመርመሩ፣ ወይንም ደግሞ ረጅም ሰዓት መቆም መጀመሪያ ይውላችሁ። የመጀመሪያው ህክምና ልክ በጣም ስትቆሙ ከሆነ የሚያማችሁ በጣም መቆም ማቆም ነው። ጎንበስ እያላችሁ ምን እያላችሁ ስራ መስራት፣ እቃ ስታነሱ ጉልበታችሁ አካባቢ ወጥራችሁ ታታንሱ እቃ ሸብረክ በሉ፣ ከጉልበታችሁ አጠፍ በሉ። ጉልበታችሁን እንዲህ ቀጥ አድርጋችሁ እቃ አታንሱ። ስታነሱ ጉልበታችሁን አጠፍ አድርጋችሁ በጉልበታችሁ አንሱ፣ በወገባችሁ አደለም። ይውላችሁ ጉልበታችሁ እንዲህ ከነበረ ልክ እቃውን ወደ ላይ ይዛችሁ ስትጎትቱት ጉልበታችሁ ቀጥ የሚል ከሆነ ወገባችሁ ሳይሆን እያነሳ ያለው ሽንጣችሁ ሳይሆን ወገባችሁ ሳይሆን ጉልበታችሁ ነው። ስለዚህ እሱን ታክቲክ በደንብ አድርጋችሁ ተጠቀሙ። ከፈለጋችሁ ወደፊት በደንብ አብራራላችኋለሁ። ሌላኛው ነገር የሚያማችሁ ከሆነ መታከም ያለባችሁ ነገር ካለ የሆነ ህመም ሲሰማችሁ ቶሎ ብላችሁ ወደ ሕክምና ሕክምና የምታገኙበትን መንገድ ፈልጉ። አንዱን ህመም ቶሎ ካልታከማችሁት ሌላ ብዙ ህመም ይዞባችሁ ይመጣል። ተግባባን። ጸጉርሽ እየረገፈ ይመጣል። ካንሰር ትባያለሽ። የጡት ካንሰር፣ የማዕፀን ኢንፌክሽን፣ የሌሎች ነገሮች ምናምን በተለይ ደግሞ እግራችሁ ላይ፣ ሰውነታችሁ ላይ ይሄ ጥቁር ጥቁር እንደዚህ የሆነ ትል የሚመስል ነገር ሰውነታችሁ ውስጥ ካለ የደም ስራችሁ ውስጥ ምናምን እሱ እሱ አይነት ነገሮች ካሉ በጣም ብዙ መታከም ያለባችሁ ነገሮች አሉ። ተደጋጋሚ ራስ መታት ካለ ከፍሎ ምናምን ካለ እዚህ ጀርባሽን በጣም የሚሽ ከሆነ ሰውነትሽ ድንዝዝ የሚል ከሆነ በብዛት ድንዝዝ የሚላችሁ ከሆነ ሰውነታችሁ የሆነ ሰዓት ላይ በቃ የምትነሱ ማይመስላችሁ ሽባ የምትሆኑ ውሃ እንኳ መጠጣት የማትችሉ የሚመስላችሁ ከሆነ እሱ መታከም አለበት። መንፈሳዊ ሕክምና ሊያስፈልገው ይችላል። ባህላዊ ሕክምና ሊያስፈልገው ይችላል። የሆስፒታል ሕክምና፣ መዘመናዊ ሕክምና ሊያስፈልገው ይችላል። ጀስት፣ ከስትረስሽ ከጭንቀትሽ ከምናምን መገላገል ብቻ ሊፈልግ ይችላል። ትራውማ ሊሆን ይችላል። በልጅነት የደረሱባች የደረሱብሽ ነገሮች ዛሬ አሁን በቅርብ የደረሱብሽ ነገሮች ሊሆኑ ይችላሉ። እነኛም በስራ ቦታሽ ሊሆን ይችላል። በነበረሽ የጓደኝነት ወር ሌሎች ጉዳዮች ወር የተዳር ግንኙነት ላይ ሊሆን ይችላል። ሰው እነኛ ነገሮች በደንብ አድርገው ቁጭ ተደርገሽ ያንን ችግርሽን ነግረሽ ተናግረሽ ለባለሙያ ተረድቶሽ እንዴት እንደምትታከሚ እንዴት ነገሮች እንደሚቀየሩ የሚነግርሽ ያስፈልግሻል። እያንዳንዱ የገንዘብም የሕግም ጉዳይ የጓደኝነትም የትዳርም የቤተሰብም የምንም የስራም የሶሻል ሚዲያም አጠቃላይ ምንም ችግሮች መፍትሄ ያላቸው። ግን ምን ይፈልጋሉ? የአንቺን ፍላጎት ያንችን ፍቃደኝነት የአንቺን ያንን ነገር ለመፍታት መፈለግ ይፈልጋሉ። ስለዚህ እሱ እሱ ነገር ላይ በደንብ አድርጋችሁ ራሳችሁን አዘጋጁ። ራሳችሁን ለመቀየር አዘጋጁ።